አድኗታል ማለት ነው። እንግዲህ ያው ሰውየው ትንሽ ቢዘገይ ኖሮ ምናልባት ሊወጋት ይችል ነበረ ማለት ነው። እንግዲህ ማንነቱ ያልታወቀው ሰውዬ ወስዶ ቤት ውስጥ ካስቀመጣት በኋላ እሷም እንግዲህ ከተኛችበት ወይም ደግሞ ከተኛችበት ስትነቃ ያለችበትን ቤት አታውቅም። ግራ ቢገባትም ልትወጣ ብትሞክርም በሩ ተቆልፎ ነበረ። እንግዲህ ሰውየው ማንህ ብላ ብትጠይቀው ማንነቱን ሊነግራት አልቻለም ማለት ነው። ግን ከአንቺ ጋር ስራ መስራት እፈልጋለሁኝ አንድ አይነት ሀሳብ ነው ያለን ስለዚህ አብረን መስራት አለብን ብሎ እያላት ነበረ ማለት ነው እሷ ደግሞ ከማላቀው ሰው ጋር እንዴት አድርጌ ነው የምሰራው ብላ እየተጨናነቀች ነበረ ግን ሰውየው አሁን ላይ አሳምኗታል ማለት ነው እንግዲህ በእርግጠኝነት ማንነቱንና ምን እንደፈለገም ቁልጭ አርጎ ባይነግራትም ግን ትሁትን በእጁ እንድታስገባለት ጠይቋታል ማለት ነው ሌላውን እንግዲህ ሌላ ጊዜ እንደሚነግራትና የበለጠ አስባበት ደግሞ ተነጋግረው ነገሮችን በጥንቃቄ እንደሚያደርጉ ነግሯታል። እሷ ግን ብዙም አልተዋጠለትም። ግን አሁን ላይ ቲና ማለትም እንግዲህ ሁሉም ፊታቸውን አዙረው ባን ነበር። አሁን ላይ እንግዲህ ለሷ ስራና ለእሷ ተንኮል አንድ ሰው ያገኘች ይመስላል ማለት ነው። ሰውየው በምፈልጊው ነገር ረዳሽ አለው። አንችም ትረጅኛለች አንድ አይነት አላማ ነው ያለን ብሏታል። እንግዲህ እሱ ትሁትን ይፈልጋታል ማለት ነው። ትሁትን ለምን እንደሚፈልጋት ባናቅም እንግዲህ ትሁትም ገብታ መውጣት አልቻለችም። ምክንያቱም እሱ ቀቃ ልገዛ ስትሄድ ስታየው እንግዲህ እንደ ቀልብ አድርጓት ነበረ። ምክንያቱንም አላወቅንም ግን በጣም ፈርታ ነበረ ከሰውየው ጋር አንድ የሆነ ችግር ያለባት ይመስላል ማለት ነው እስከ ዛሬ ድረስ ያልተናገረችው እና የደበቀችው ሚስጥር እንዳላትም ነው እያመላከተችን ያለችው ምክንያቱም ሰውየውን እንዳየችው ራሱ ቤተሰቧ እህቷ ጋር ደውላ እዚህ አይቼዋለሁ እንዴት ሊያገኘኝ ቻለ ብላ በፍርሃት ውስጥ ነበረች ማለት ነው የካሌብ አባት ምን እንዳስፈራ ሲጠይቃ ልትነግረው አልቻለችም አልፈራሁኝም ብላ ደብቃለች ስለዚህ ትሁት ጋር ትልቅ የሚስጥር ሊኖር ይችላል ማለት ነው ነው ሰውየውም እንደዚሁ ከመሬት ተነስቶ መቼም ይሄን ሀል ጊዜ ቆይቶና ይሄን ሀል ጊዜ ሲፈልጋት እንደነበረ ነው ያው የሚያስታውቀው አሁን ላይ ግን ፎቶዋን ይዞ ሰፈሯ ድረስ ከች ብሎ በጣም አስደንግጧታል የምትገባበትንም አታለች ቤቱንም ለቃ ለመሄድ እያሰበች ነበረ ማለት ነው እንግዲህ ትሁት ከኋላዋ ትልቅየ ሚስጥር አለ ብለን እያሰብን ነው ያለ ነው እንግዲህ ምናልባት ሰውየው ምን እንደሚፈልግ በግልጽም ባይነግረንም አሁን ላይ ግን ቲናን የራ ራሱ አድርጎ ትሁትን ደግሞ በእጁ እንድታስገባለት ቃል አስገብቷታል። ቲና ደግሞ ይህንን ከማረግ ወደ ኋላ አትልም። ምክንያቱም ለትሁት ምንም አይነት መልካም አስተሳሰብ ከድሮ ጀምሮ ስለሌላት እሷንም መበቀል የምትበቀል የምችልበት መንገድ ስለሆነ እሷን ብቻ ሳይሆን ትሁትን ከቤት ውስጥ ወስዳ አሳልፋ ለሌላ ሰጠች ማለት የካሌብ አባትንም ካሌብንም በተዘዋዋሪ ተበቀለቻቸው ማለት ነው። ምክንያቱም ለካሌብ አባት ትሁት እንደ ልጁ ስለሆነች በጣም ነው የሚያዝ ነው ማለት ነው ስለዚህ ቲና አሁን ላይ የሚያግዛት ሰው አግኝታለች ማለት ነው። ለአላማዋ ሌላው ዳኒ ነው። ዳኒ እንግዲህ አሁንም የኤደን ነገር በጣም እያሰቃየው ነው ያለችው። ምክንያቱም በአንድ ስህተት ብዙ ጊዜ እየተቀጣ ነው ያለው። በስንት መከራ ይቅርታ አድርጋለት ነበረ፣ እንደገና ወደኋላ ተመልሳለች ማለት ነው። ያው የሰራው ስህተት መጀመሪያ ሙሉ በሙሉ ስላላወቀችው ነው እንጂ ከእሷ ጋር ግንኙነት እንዳለው ታቅ ነበረ። ስለዛም አባትየው ማለምትም የካሌብ አባት ነግሯት ይቅርታ እንድታደርግለት አድርጎ ነበረ። እንግዲህ የምትሰማቸው ነገር ስለነበረ ያንን ነገር ስሰማ እንደገና ወደ ኋላ ተመልሳ በፍጹም ዓይንህን ላይ አልፈልግም ብላ እያሰቃየችው ነው ያለችው። እንግዲህ አሁን ላይ ከካሌብ ጋም የማስመሰሉን ሂደት እያስመሰሉ ነበረ። ዳኒ ደግሞ ይሄ ነገር ፍጹም እውነት ስለመሰለው ራሱን መቆጣጠርም አልቻለም። ያው ከካሌብ ጋም ደህና ተስማምተዋል ተብሎ ሲታሰብ ድጋሚ እንግዲህ ዳኒ እባክህ ተውልኝ፣ ኤደን ህይወቴ ነች ብሎ ሲለምነው ነበረ እንግዲህ ካሌብን በጣም ስለጸጸተውና እያደረጉ ያለው ነገር ልክ ስላልሆነ እያደረግነው ያለው ነገር ልክ ስላልሆነ ይሄንን ነገር ማቆም አለብን ብሎ ለኤደን ነግሯታል። እሷም ቢሆን ይሄ የኛ ማንነት አይደለም እነሱን እንጎዳለን ብለን ማንነታችንን እያጣን እንደሆነ እኔም ተሰምቶኛል፣ ስለዚህ ይህንን ነገር ማቆም አለብን ብለው እንግዲህ ያንን ነገር አቆመውታል ማለት ነው። ይህንን ማቆማቸውንም እንግዲህ ካሌብ ሄዶ ለትሁት ነግሯታል ማለት ነው። ትሁት እንግዲህ ካሌብን አልወደውም ማስቀበል እንጂ እዚህ ጋር ራሱ እንደምትወደው የሚያሳይበት መንገድ ነው። እንደውም ይባስ ብላ በቃ በስሙ ሁሉ አትጠራውም፣ ቅይርይር ብላበት ጋሼ እያለችው ነው ያለችው። እሱ ደግሞ ምን ማለት ነው ከመቼ ወዲህ ነው ጋሼ የምትኝ ስትለት፣ አንተ አሰሪ ነህ፣ እኔ ደግሞ ሰራተኛ ነኝ፣ ስለዚህ ጋሼ ብልህ ምንም ነገር አይደንቅም ብላ አስደንብረዋለች ማለት ነው። ስለዚህ እሱ ግን ከኤደን ጋር የነበረን ነገር ሁሉ ውሸት ነው ብሎ ሲነግራት በጣም ደስ ብሏታል። ያ ሁሉ ነገር ድራማ ነበረ ወይ ብላ እንግዲህ ፊቷ ላይ ሁሉ በጣም ፈገግታ እየታየባት ነው። ስለዚህ ካሌብንም በጣም እንደምታፈቅረውና እንደምትወደው እዚህ ጋር ትልቅ ማሳያ ነው ማለት ነው። እሷም ለእሷ ብቻ ሳይሆን እንግዲህ ለዳኒም ዜናውን አብስራው። ዳኒም በጣም ደስ ብሎታል። በህይወቴ ውስጥ ትልቅ ነገር ነው ያደረግሽልኝ ፣ ስለነገርሽኝም አመሰግናለው ብሏታል ማለት ነው። ሌላው እንግዲህ ያው ቤተሰቡ ሁሉም እንደ ቲና ስላልሆኑ የቲና መጥፋት በጣም አሳስቧቸዋል። የካሌብ አባት ግን የጠፋችበት አንድ ምክንያት ሊኖር ይችላል ምክንያት ለኛ ለእኛ መቼም ቢሆን እሷ ስለማተኛልን እና ጥሩ ስለማታስብልን ለእኛ ይሄኔ አንድ ነገር እያመቻቸችልን ነው እንጂ የሚሆነው ምንም ችግር አላያጋጥማት አይችልም ብሏል ማለት ነው። ትሁት ግን ያ የቀጠረችው ሰውዬ ሰሞኑን እያስፈራራት ስለነበረ ሊጎዳት ይችላል ብላ በጣም እያሰበች ነበረ። አባትዮ ግን በፍጹም እሷን ማንም ሰው ሊጎዳ አይችልም። እሷ በጣም ተንኮለኛ ስለሆነች ከገባችበት ጉድጓድ ውስጥ በቀላል የመውጣት ል አላት ብሎ እያሳስ እየነገራት ነው ማለት ነው። ትሁት ግን የቲና መጥፋት በጣም አሳስቧታል። የካሌባ አባት ግን ይሄኔ ከጀርባችን አንድ ነገር እያደረገች ስለሆነ ብሎ ስለፈራት ዳኒን ማለት ነው። እስቲ ያለችበት ድረስ ወይም ደግሞ ያንን ሰውየውን አግኝታ እሱ ጋር እንደሆነች ሆነችና እንዳልሆነች ጠይቀው ብሎት እንግዲህ ዳኒን በድፍረት አጋጁ ጋር ሄዱ ጠይቆታል ማለት ነው። እሱም ያለውን ነገር ነግሮታል። እኔ ጋር የለችም፣ ግን ማታ ልገላት ስሞክር አንድ ሰው አድኖ ይዟት ሄዷል ብሎ እንግዲህ ከሌላ ሰው ጋር እንደሆነች ነግሮታል ማለት ነው። እንግዲህ ዳኒም የሆነ ባለው ነገር በጣም ግራ ተጋብቷል። ግን የቲና መጥፋት እሱን ምንም አላሳስበው ምንም ችግር ቢገጥመ ልማት ራሱ አይመለከተኝም ብሏል ማለት ነው። በስተ መጨረሻም እንግዲህ ያው ትሁት መግባትና መውጣት አልቻለችም። ሱቅ ራሱ መሄድ አልቻለችም። እንግዲህ ሰውየው በጣም እየተከታተላት ነው አሁን ላይ። በስተ መጨረሻም እንግዲህ ሰፈራቸው ድረስ ሄዶ ትሁትን ትሁትን እየተከታተለ ነው ያለው። እሷም ስታየው እንግዲህ መደንበሯና መሮጧ እንደቀጠለ ነው ያለው ማለት ነው አሁን ላይ። እንግዲህ ፎቶዋን ይዞ ነበር። ፎቶዋን እያቃጠለ ባለበት ሰዓት እንግዲህ መንገድ ላይ ቆሞ ትሁትን ሲያያት ትሁት ደግሞ እሱ ልብሱን ስታዩ ከምትሄድበት አቋርጣ ወደ ቤቷ እየሮጠች ነበረ ማለት ነው። እንግዲህ ይሄ ሰውዬ ከትሁት ምን እንደሚፈልግ ባናቅም አሁን ላይ ግን ትሁትን መግቢያና መውጫ አሳጥቷታል ማለት ነው። እንግዲህ ትልቅ ሚስጥር ከጀርባቸው ቢኖር ነው እንጂ የዚህን ያህል እየተከታተለና እያደነ በሯ ድረስ እየመጣ እየፈለጋት ያለው ከባድ ሚስጥር ቢኖር ነው ማለት ነው። እህቷንም ለእህቷ ነግራታለች እዚህ መጥቷል አይቼዋለሁኝ ብላ እያለች ነበረ ማለት ነው። ስለዚህ ትሁት አሁን ላይ የገጠማት ችግር በጣም አስቸጋሪ ሆኗል ማለት ነው። ምክንያቱም ሰውየው ከቲናም ጋር ተባብሯል። ቲና ደግሞ ትሁትን አሳልፎ ለመስጠት አንዳችም ደቂቃ አታባክንም። እሱም ይህንን ነገር አስጠንቅቋታል ማለት ነው የምትፈልጊውን ነገር ሁሉ አደርግልሻለሁ። ስለዚህ ትሁትን በእጄ አስገቢልኝ ብሎ ስላላት እንግዲህ ሰውየው አሁን ላይ ትሁትን በጣም እየተከታተላትና መውጫምና መግቢያ እያሳጣት ነው ያለው ማለት ነው። እንግዲህ ቲና አሁን ላይ ምን እንደምታደርግ ባናቅም ግን ትሁትን አሳልፎ አሳልፎ አሳልፋ አትሰጥም ብለን ማለት አንችልም። ግን አሁን ላይ ለሰውየው ምንም አይነት መልስ ሳትሰጠው ነው ወደ ቤቷ የሄደችው ማለት ነው። እንግዲህ ያው ቆይታ ቆይታ ሺ ሀሳብሽን አሳውቀኝ ብሏታል። ትንሽ ቆይታ በሀሳቧ እንደምትስማማ እንግዲህ እርግጥ ነው። ምክንያቱም እሷ ትሁትን መጉዳት ስለምትፈልግ ከሰውየው ጋር መስማማቷ የማይቀር ነው ማለት ነው። ከሰውየው ጋር መስማማቷ ለትሁት ብቻ ሳይሆን እንግዲህ የካሌብ አባትንም መጉጃ መንገድ ነው ብላ ስለምታስብ ይሄንን ነገር ታደርገዋለች ብለን እናስባለን ማለት ነው። እንግዲህ የዛሬው እዚሁ ላይ ነው የሚያበቀው።